ስለ ስምምነት እናውራ እስኪ ዛሬ እንደው እስኪ ከእናንተ ጋር ዛሬ መጥቼ፣ በእንግሊዝኛ ትሪቲ ይባላል። ስምምነት ስምምነት በሀገር ደረጃ ስምምነት አለ፣ በግለሰብ ደረጃ አለ። ኦኬ፣ በኮርፖሬሽን በድርጅት ደረጃ አለ። በግለሰብ ደረጃ የምንፈርም አሁን፣ በጋብቻ የሚፈረም አለ ስምምነት። እስቲ ስለሱ እናውራ። ዓለም ላይ የሚደረጉ ስምምነቶች አሉ። በጣም ብዙ ጊዜ የምንሰማቸው ወይም ደግሞ በተደጋጋሚ አሁን አይኤኢኤ የሚባላል መቼም፣ በዚህ ሰሞን በጣም ብዙዎቻችሁ እየሰማችሁ ያላችሁ ይመስለኛል። እንደው ከዚህ በፊት እንኳን የማታወቅ ካላችሁ ምንድን ነው ብሎ ብዙ ሰው እየተረዳ ነው። አይኤኢኤ ማለት የኢንተርናሽናል አቶሚክ ኤጀንሲ ነው። ኦኬ፣ ስምምነት ነው፣ ድርጅት ነው። ስራው ምንድነው? መንግስታት ተመተው ተስማምተው የኒውክሊየር እንትንን ወደ ቦምብነት እንዳይሰራ ለኢነርጂ ብቻ ስራ እንዲውል የሚቆጣጠር ድርጅት ነው፣ የዩናይትድ ኔሽን ኦኬ። እዛ ውስጥ መቶ ብዙ ሀገሮች ፈርመናል፣ እኛም ፈርመናል። የሌሉ አሉ፣ እዛ ውስጥ ያልፈረሙ አሉ። ሄዳችሁ ቼክ አርጉ ራሳቸው እነማን እንደሆኑ። ኦኬ። ከዛ ደግሞ አለ እንደገና ኤንፒቲ ደግሞ የሚባል ኖን ፕሮሊፈሬሽን ትሪቲ ደግሞ የሚባል እሱ ደግሞ አገሮችን የሚቆጣጠር እዛ የፈረመ ሁሉ በምንም አይነት የአቶም እንትን ወደ ኤሌክትሪክነት መቀየር እንጂ መሞክ እንዳይሞክር በምንም ተአምር ለመሳሪያነት እንዳይጠቀም የሚያግን እሱንም ፈርመናል። ከዛ ደግሞ አለ የአፍሪካ ፍሪ አፍሪካ አፍሪካ ፍሪ ኒውክሊየር ትሪቲ የሚባል ደግሞ አለ። እሱንም ፈርመናል። ጠቅላላ አፍሪካ ሀገር ፈርመዋል እሱን ኦኬ፣ 2000 ምናምን 2009 2008 አካባቢ ፈርሟል። ምንም አይነት የኒክሌር የተባለ ነገር ወደ መሳሪያነት ወይም ደግሞ እሱን ሙከራ አፍሪካ ሀገሮች በጠቅላላ እንዳይሞክሩ የሚያስፈርመን ማንም የሚያስፈርመን መሰላት? እራሳቸው የሰሩት ወይም ደግሞ ያላቸው ኦኬ፣ ሰርተው ቦምቡ ያላቸው ሀገሮች በመጀመሪያ የሚታወቁት አምስቱ ናቸው አይደል? እነሱ ናቸው ፈላጭ ቆራጭ አምስት ሀገሮች። እኛ ማየት ያለብን መሰላቸው ዩናይትድ ኔሽን ሲሰራ በጠቅላላው የአፍሪካ ሀገር ኮሎኒ ውስጥ ነበር፣ ኮሎኒ ነበር። እኛ ብቻ ነን የነበርነው። እሱንም የእኛ ሊግ ኦፍ ኔሽን ነበር የሚባለው፣ ዩናይትድ ኔሽን ከመቀየሩ በፊት፣ ከመጀመሪያ ሲሰራ ሊግ ኦፍ ኔሽን ተብሎ ነው የተሰራው እና እዛ ላይ እኛ ብቻ ነበር ከአፍሪካ ነፃ የሆነ ሀገር ሄዶ የመሰረተው ትንሽም አልቆየንም። አንዳንድ ነገሮች የተከለከሉ ነገሮች መጡ። ያው እንደዚህ አይነት ትሪቲ ስምምነቶች፣ ለምሳሌ ኬሚካል መሳሪያ ማንም አገር ወይም ደግሞ ወታደር በሌላ ወታደር ላይ እንዳይጠቀም መርዝ ስለሆነ እንዳይጠቀም ተብሎ ተከልክሏል። ተፈራርመናል ሁላችንም። እዛ አይነት የመሰረት ነው። እኛ ላይ ተጣለው ወዲያው ወዲያው በ1940፣ ጣሊያን ሁለተኛው ጊዜ ሲመጡ መጥተው ሂዱና ተመልከቱ መጀመሪያ ኬሚካል መሳሪያ የጣለብን ሀገር እኮ እኛ ነን። ሄደን ዳንዎ ሄደው ንግግር ለሊግ ኦፍ ኔሽን ዩናይትድ ኔሽን ላይ ንግግር አድርገው አቤቱታ አቅርበው ይሄው ተፈራርመን እንዲህ አይነት ስለተደረገብን ማዕቀብ ይደረግበት የጣሊያን ሞሶሎኒ ሲሉ አላደረጉም። ምንም ነገር የሰማንም የለም። ስለ ስምምነት ነው መሯችሁ። ስለተፈራረም ነው ተፈራርመናል። ከዛ በፊት እኛ የኬሚካል መሳሪያ በዓለም ላይ እንዲከለከል በአንድ ትሪቲ ውስጥ ተፈራርመናል። አሁን ስሙት እዛ አይለኝም እስቲ ቼክ አድርጉት ይሉና ልክ እኛ ላይ ተጣለብን። ወዲያው ህዝብ፣ የጨረሱብን ህዝብ በጣም ብዙ ህዝብ ያለቀብን፣ ሄደን አይ ይሄ ነገር እንዴት ነው ብለን አቤቱታ ብናቀርብ ይሰማን የለም። ከዛ በኋላ ያስፈርሙናል። ምን ማለት መሰላችሁ? የዩናይትድ ኔሽን ማለት የዓለም ህብረተሰብ የዓለም ህዝብ የሚተዳደረው በዚህ ድርጅት ስር ነው ተብሎ ነው ተሰራው አደለ እንዴ ይህ ድርጅት የሚፈልጠው የሚቆርጠው ማንኛውንም ነገር የሚያሳካው እነዚህ አምስቱ ቦምቡ ያላቸው ሀገሮች መስማማት አለባቸው አምስቱም ከአምስቱ አንዱ አልስማማም ካለ ምንም ነገር አይሰራም በዓለም ላይ ምንም ነገር ማድረግ አይቻልም አንሌስ እንደምናውቀው ዌስተርኑ ተስማማ አልተስማማ፣ አምስቱ አሉ አላሉም፣ ሁለቱ ብቻ ከፈለጉ ያደርጋሉ። ሶስቱ ብቻ ከፈለጉ የፈለጉትን ያደርጋሉ። ዩናይትድ ኔሽንስ ሴኪሪቲ ካውንስል የኢራቅ ወር ላይ ሲጀመር አልተስማማም፣ ግን ሀፕን አደረገ አደገ። የምንፈራረመው ፊርማ እኛ ላይ ቢሆን እኛ እኮ ምን አይነት ህዝብ ነን መሰላቸው? አንደኛ እንዲህ አይነት ድርጅቶች ሲሰሩ የዓለም ህብረተሰብ ተሰብስቦ ሲሰራ በዛን ሰዓት በጠቅላላ አፍሪካ የለም ነበር፣ እንትን ላይ ነበር፣ ኮሎኒ ውስጥ ነበር። ከዛ ሲወጣ ሜምበር ሁን ተባለ ተመዘገበ፣ በጠቅላላ ያለውን ህግ ሁሉ ተቀበለ፣ ይስማማንም አይስማማንም። ከዛ በኋላ የሚመጡትን ደግሞ በጭፍኑ ነው የምንቀበለው፣ በጭፍኑ ሜምበር ነን። እንደዚህ ነው። አፍሪካ ውስጥ ኒውክሌር እንትን መሰራት ስለሌለበት ማናቸውም ይሄንን ነገር እንዳትሰሩ ሲባል እምቢ ማለት አንችልም። እምቢ ካለ ብዙ አይነት ማዕቀብ ይደረግብናል። ሌሎቹ እምቢ ማለት ይችላሉ። ገቡ አልገቡ ማንም ይጠይቃቸው የለም። ኦኬ፣ ይሄ የሚያሳይ እኮ መሰላችሁ የበላይና የተበታች የሚባል ህዝብ አለ። ኦኬ፣ እንደኛ አይነቱ የበታች ህዝብ ነው። ምንም ማለት ራሱን ለመከላከል አንድ አገር ወይም ደግሞ አንድ ህዝብ ያንን መሳሪያ ሰራ ማለት ሁሉም ህዝብ አለው። የሮፕ ጠቅላላ አለው። ጠቅላላ ዩሮፒያን ዩኒየን ውስጥ ሁለት ሀገሮች አሉ። ሁለቱ አላቸው። በቂ ነው አይደለ? ዩኤስ አለው። ዩስ ደግሞ እያንዳንዱን የዌስተርን ዓለም ጠባቂ ነው። በእያንዳንዱ ዌስተርን ዓለም ውስጥ በሺዎች የሚቆጠሩ መሳሪያ እንትን ጦር ካምፕ አላቸው። ጠባቂ ናቸው፣ ይጠብቋቸዋል። ለዛ ነው እንዲሚያሽቆጠቁጠው ሁሉ። ጠቅላላ ዌስተርኑ ዓለም አለው ማለት ነው። ኤዥያ ብኔ ደግሞ ቻይና አለው። ሌሎቹ መስራትም አይችሉም። እንደ ጃፓን ያለው ከዌስቱ ጋር አብሮ ነው። አፍሪካ አሁን ተመልሰው እንደገና አንድ ሀገር ልንገራቸኋል። ከዚህ ውስጥ ያንን ቦምብ ያለው አንዱ ሀገር በጠቅላላ አፍሪካን በአንድ ሳምንት ማጥፋት ይችላል። ማጥፋት ከምድረ ገጽ መሰረዝ ይችላል። የዛን አቅም ያለው ኅብረተሰብ ጋር እኛም አብረን እየኖርን ነው። አብረን አንድ አይነት ድርጅት እየተካፈልን ነው። መጥተው ሲያስፈርሙ እንፈርምና አይ፣ እኛም እንደኛን ነገር አናረግም። እሺ አናረግም። ምክንያቱም እንደሱ ካላረጋችሁም ማዕቀብ ይደረግባቸዋል ማዕቀብ ተደርጎባችሁ ደግሞ ማትሰሙ ከሆነ መተን እናጠፋችኋለን። እንደዛ አይነት ዓለም ውስጥ ነው ያለነው። እኛ እኮ ሁለተኛ ሶስተኛ ደረጃ ህዝቦች ነን። ገብቷቻል? አሁን የምታዩት በአሁኑ ሰዓት ዓለም ላይ እየተሰራ ያለው ነገር የሚገርም እኮ ነው። የሚገርም አንድ አገር አላደርግም ብሎ በጠቅላላ ቁጥጥር ተደርጎበት መሳሪያ ካሜራ ተደርጎበት ሁሉ ነገር እየታየ ለብዙ ዓመታት ማዕቀብ ተደርጎበት እንደዛም እየታየ እኮ ነው። ማዕቀብ ተደርጎበትም ስቲል ቦምብ ተደርጎ እንትኑ ይጠፋል። እስቲ ሞክሯ እስቲ ሞክሩ እኛም እንትኑን እንሰራለን ብለን እስቲ ማንም ሀገር የአፍሪካ ውስጥ ያለ ሀገር ማንም ሀገር እስከ መቼም መስራት አልችልም ብሎ ፈርሟል። ኤሌክትሪክ የሚያምን ፒስፉል የሆነውን እኮ ነው ፒስፉል የሆነውን ለኢነርጂ የሚያገለግለውን ራሱ ስንሰራ ተቃውሞን ይነሳብላል። እሱንም የለም አፍሪካ ውስጥ እኮ የለም። አሁን ኢትዮጵያ ባለፈው ጊዜ የሰማሁት ነገር ነበር ከራሻ ካምፓኒ ጋር የአቶም ኢነርጂ ለመስራት የተዋዋል እንደሆነ እስቲ ምን ያክል እንደሄደ ንገሩ ይመታችሁ። ግን ይህን ምለው በጠቅላላ ያለው የዓለም ስምምነት ተብለን የፈረምንበት ወይ ያለንበት ህይወት የተሰራልን ህይወት ይህን ይመስላል። አሁን የምታዩትን ወደዳችሁም ጠላችሁም የትኛውንም ሳይድ ውደዱም ጥሉም ግን ከውጭ ሆናችሁ ራሳችሁን ከውጭ አድርጋችሁ ስትመለከቱ የኛ ዓለም ይህን ይመስላል። እስረኞች ነን ወይ ደግሞ የበታች የሆነ ህዝቦች ነን። ምንም ነገር ማድረግ አንችልም። እነሱ ያልፈቀዱልንን ነገር ማድረግ አንችልም በማንኛውም በሚሊተሪ በኢኮኖሚ። እስቲ አሁን ስታዩ እያንዳንዱ ዓለም ላይ ያለ ህይወት በጣም እየተወደደ ነው የመጣው። እያንዳንዱ አገር እናንተ አሁን ብዙ ጊዜ እሰማለሁ ኢትዮጵያ ውስጥ በጣም ኑሮ ተወደዋል፣ ህይወት እንደዚህ ሆና ትላላችሁ ዩኤስ ዩኬ መታችሁ ጀርመን መታችሁ ብታዩ አራት ጊዜ እጥፍ ነው የተወደደው። ሁሉም ነገር ኑሮ የተወደደው ከኮቪድ በኋላ በሚገርም አይነት ኑሮ ተወዷል። እንደዛ ተወዶ የቡና ዋጋ ይረክሳል። በፊት ከነበረው የቡና ዋጋ ይቀንሳል። የካካዎ ዋጋ ይቀንሳል። የጠቅላላ የአፍሪካ ጥሬ ዕቃ ዋጋ ይቀንሳል። በጠቅላላው ዓለም ላይ ያለው ነገር ሁሉ ሲወደድ ለምንድን ነው ገና ነገና ስለ ቡና ሄጄ እንደ ቼክ ሳረግ የተወሰኑ ሀገሮች እንደ ካምቦዲያ ይሁን ብራዚል ይሁን ብቻ በሚቀጥለው ዓመት ምርታችንን ከፍ እናደርጋለን እንዲህ ዓይነት ምርት እናመርታለን ስላሉ ብቻ የሆነ ሪዝን ተሰጥቶት ዋጋውን እኛ አለን እኮ የምንወስነው እነሱ ናቸው የሚወስነው። ልክ እንደ ስምምነቱ የኢኮኖሚ ስምምነትም አለብን። እኛ አይደለንም ዋጋው የምንወስነው የራሳችንን ቡና። ስለዚህ እስቲ ሄዳችሁ ብታዩ ሁሉም ነገር ሲወደድ አፍሪካ የሚያመርተው ጥሬ ዕቃ ዋጋ ግን ሁል ጊዜ ይቀንሳል። ይህንን ለምንድን ነው ብለን ጠይቀን እናውቃለን? ለምን እንዴት ይቀንሳል? እንዴት ሁሉ ነገር ሲወደድ የእኛ ቡና ብቻ ይቀንሳል ዋጋው? አይ በኢኮኖሚ እንትን የተያያዘ ነገር አለው ዲማንድና ሰፕላይ ስለሆነ እንደዚህ አይነት እንትን ስለተመረተ ወይ ደግሞ አሁን ሙቀት የክላይሜት ቼንጅ ስለመጣ አየሩ ስለተቀየረ የቡና እንትን ማይሉን ነገር የለም። መቀበል አለብን አንቀበልም ካልን በዴት ትራፕ ውስጥ ታስረናል። ወጥመድ ውስጥ ነው ያለነው። ኦኬ እና ወገኖች አሁን በምታይበት ጊዜ እስቲ እኛስ ብንሆን ብላችሁ አስቡ። እኛስ እንዴት ነው እሱ አርገን እንደው ሰርቫይቭ ማድረግ የምንችለው? ኤኒ ታይም ታስረን። የዩናይትድ ኔሽን አስተዳዳሪዎች አምስቱ ሀገሮች መውረድ አይችሉም። ቁጥራቸው እንኳን ይጨመር ተብሎ የአፍሪካ ዩኒየን መጥቶ አትሊስት አፍሪካን የሚወክል አንድ ሀገር ወይ ሁለት ቦታ ወንበር ይሰጠን ብሎ ነው የጠየቀው። ምክንያቱም እያንዳንዱ ውሳኔ በአምስት ሀገሮች ነው የሚወስኑት። ከኤዥያ አለ፣ ዩሮፓ አለ፣ አሜሪካ አለ፣ እኛ የለንም። እና ይሰጠን ቢባል የሰማንም የለም። ሂዱና ተመልከቱ፣ ተጠይቀዋል፣ ስንት ነገር ተብለዋል። የሰማን ተወካይነት ምንድን ያሉት? የሚያስቅ ነገር። የሰጡን ምን እንደሆነ ልንገራችሁ። ኦኬ፣ ቦታ ይሰጣችኋል እንደ ታዛቢ፣ ግን እንደ ታዛቢ ሳይሆን ቦታ ወንበር ይሰጣችኋል። ድምፅ ግን የላችሁ፣ ድምፅ የለም። አሁን ለምሳሌ ከአምስቱ አንዱ ኖ ካለ ሁሉ ነገር ይከሽፋል። አምስቱ መስማማት አለባቸው። የዩናይትድ ኔሽን የሆነ ነገር እንዲያጸድቅ ከዛ ውስጥ ድምፅ ይሰጠን ያልነው እኛ ያለ ድምፅ ግን ወንበር ይሰጣችሁ። ምን አይነት ነገር ነው? ይኮ እሴ ጆክ የምንኖርበት እኮ ዓለም አብሶሉት ቀልድ እኮ ነው። ሌሎቹ እንደነ ጀርመን እንደነ ጃፓን ያሉት ይጨመር ለመግባት ያላደረጉት ነገር የለም። ኖ አንዱ ከአምስቱ ኖ ካለ አይሆንም ካለ ቁጥሩም አይጨምርም። ከዛ ውስጥ ደግሞ ለምሳሌ ከአምስቱ ውስጥ አሁን አንዱ ይወገድ ለምሳሌ ከዚህ ከአምስቱ ሴኪሪቲ ካውንስል ውስጥ ራሻ እንዲህ እንዲህ አይነት በደርስ ላይ ይውጡ ቢል አራቱ ቢስማሙ ኦኬ አሜሪካ፣ ፈረንሳይ፣ ኢንግሊዝ እና ቻይና ቢስማሙ ራሻ ራሱን ኖ አልወጣም ካለ አይጸድቅም። ስለዚህ ቁጥሩ እንዲጨመርም አምስቱ አንዱ ኖ ካለ አይሰራም። ራሱም ደግሞ አንዱ ሀገር በምንም ታምር አምስቱ መውጣት አይችሉም። በቃ ሲሰሩት መውጣት እንዳይችሉ ተደርጎ ነው የተሰራው። ለምንድን ነው መጀመሪያ የተመረጡት አምስቱ ነበረ? አምስቱ ብቻ ናቸው ቦምቡ የነበራቸው። ለዛ እኮ ነው። ከዛ በጠቅላላው ዓለም ተከልክሏል፣ ጨራሽ እንኳን ማሰብ። እንዴት ነው ሰው፣ ለምሳሌ ስምነት ሲመጣ እንበል አሁን ለመስማማት ትሪቲ ተብሎ እንጠራልናለ፣ ስብሰባ ይደረጋል፣ ገለጻ ይደረጋል። ከዛ ሰው ጥያቄ አይጠይቅም መጀመሪያ ያላችሁ አጥፉና የእናንተን አጥፉና ከዛ በኋላ ነፃ የሆነ ዓለም እንስራ ሁላችንም እንፈራረም ብሎ ጥያቄ አያቀርብ እንደው የግዴታ የውዴታ ግዴታ ስብሰባ እኮ ነው የምንጠራው። የውዴታ ግዴታ ትሪቲ ነው የምንፈርመው እንጂ መጀመሪያ እናንተን አጥፉና ከዛ ደግሞ እኛ ያለንን እኛም አንሰራም፣ ሁላችን በቃ አለም ላይ ይከልከል ተብሎ ቢሰራ ጥሩ ጥሩ ነገር ነው። ማንም ይፈልግ የለም ይህ በጣም አጥፊ የሆነ ነገር እኮ ነው። ግን ለራሳ የራሳቸው ያሉት እንደውም እየጨመሩ ነው ቁጥሩን። አሁን የዩኬ ከ200 ምናምን ወደ 350 ሊያስገቡት ነው ያላቸው እንትን የእነሱ ሲሆን ምንም እንደኖር በቲቪ ይነገራል። ቲቪ ላይ ይነገራል፣ እንደዚህ ልናደርግ ነው እንትን፣ ይሄን ያክል በጀት ተጨምሯል። ከደሃው ላይ ቀንሶ አሁን የመጣው የዩናይትድ ኪንግደም መንግስት የደሃው ላይ የሚከፍለውን ወይ ዲሳቢሊቲ የሚከፍለውን እንትን ቀንሶ አቶ እንትን ላይ ሊጨምሩ ነው መሳሪያ። በቲቪ ይነገራል የእነሱ። እኛ ግን ጭራሽ ማውራትም አንችልም። አስቡት፣ እነዚህ ሰዎች ኤኒ ታይም መጥተውኛል። ኮሎኒ ኮሎኒ እኮ የደረግነው ድሮ በመሳሪያ ነው በንትን በስምምነት እኮ አደለም ኮሎኒ በመሳሪያ ነው። አሁንም ኤኒ ታይም ማድረግ ይቻላል። እና እስ ጆክ ቀልድ የሆነ ስምምነት ውስጥ ነው ያለ ነው። በጣም በፍጹም የማይገባ አይነት ዓለም የተሰራለን ያን ነው። ምና በቲቪ ላይ የምናየው ነገር ሁሉ ምንም ማድረግ አትችሉም ነው እናንተ ከደሞ እኮ ራሱ እንደዚህ የሚሉት እኮ ቦምቦ ያላቸው ሀገሮች ናቸው። አንተ መስራት አትችልም እናንተ ይህንን ነገር ጭራሽ ማሰብም ራሱ እነሱ ጋር ካልተስማማና ካልፈቀዱልን ለኤሌክትሪክ ማመንጫው ራሱ አጠራጣሪ ነው። እና ስለዚህ አቁሙ አቁሙ ካሉ ማቆም አለብን። አለዛ ማዕቀብ፣ ስንት አይነት ጣጣ ውስጥ እንገባለን። መጨረሻ ላይ ይኸው ያፈነዱልናል።